ኑረል አይነ ያ ኸይረል ኩሌ ያ ባባል ፋቴ ያ ረሱለላህ፣ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም ጤና ይስጥልኝ አገሬ ልጆች እንዴት ናቸሁ? ሰላም ነው፣ ደና ናቸው። ይበ ያላችሁበት የአለም ዳርቻ በሙሉ ሰላማቸሁ ብዝት ይበል። እንዲሁም ደግሞ አላህ ጤናችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም። እንዲሁም ደግሞ የልብ የሚያናግረው ጤንነት ነው። ፈጣሪ ጤንነታችሁን ይስጣችሁ በያላችሁበት ማለት ነው። አላህ ስራችሁን ቀን ያደርግላችሁ እያልኩኝ ዛሬ በአዲስ ቡድ መጥቻለሁኝ። ከሰዓታት በኋላ ተመልሼ እመጣለሁ ብያችሁ ነበር። ይኸው ተመልሼ መጥቻለሁኝ እና ወይ ፈጣሪ እና ጋይዝ እንዴት ናችሁ? ሰላም ናችሁ? አንዳንድ ጊዜ ማለት ነው ውሸት እግርም እጅም አውጥቶ ሲሄድ እናየዋለን ማለት ነው። ባለፈው ሁለት ቀናቶች እነዚህ ልጆች ተጣሉ ምናምን በቃ እንደው የሌለ የሌለ ነገር ስታስተላልፉ ነበር። እንደው አንዳንድ ጊዜ እኔኮ ቆይ ሁሉም ነገር እናንተ ጋር መምጣት አለበት ብላችሁ ነው የምታስቡት? እንዴት ነው የምታስቡት? እኔ እኮ የሰው ነገር በነገራችን ላይ እኔ አልፈርድባችሁም፣ እውነታችሁን ነው ምክንያቱም በቃ አላደለ ውሸቱን ምኑንም በቃ ጠርቀም ቀም ጠርቀም ቀም አድርጎ ላይክና ሸርቪው እንዲገኝ ነው እናንተ ፍላጎታችሁ። ግን ደግሞ እንደዝህ በቃ ግርምጅ ምጅ ያውጥቶ ሲሄድ ውሸት በጣም ከባድ እኮ ነው በኋላ ዞር ብለን የሆነ ጊዜ ፈጣሪ ሀያት እድሜ ሰጥቶን የሆነ ጊዜ ዞር ብለን ፊችንን ስናየው የሚያስጠላል ሊሆን ይችላል፣ የምንሰቀቅበት ለምን ይሄን ያህል ጥግ ድረስ ውሸት ብለን ስለምንገረምበት ማለት ነው። ይሄን ከወዲሁ ዲስከስ ማድረግ እና ማሰብ ጥሩ ነው ብዬ አስባለሁ እንደራሴ። እናም ደግሞ እነሱ ራሳቸው ቅድም ሲያወሩ ለሆነ ልጅ ኢቶቡን ለማሳደግ ብዙ አጋጣሚ ያው አንዳንድ ጓደኞቻቸውን ኔቶ እየከፈቱ እያሳደጉ ምናምን ይገኛሉ። ጥሩ ሀሳብ ነው ብዬ ነው የማስበው። የምር በጣም ጥሩ ሀሳብ ነው እንደዚህ ማገዝ። እነሱ እዚህ ደረጃ ደርሰው ሰዎችን ማገዝ ማለት በጣም ጥሩ ሀሳብ ነው ብዬ ነው የማስበው። አንዳንድ ሰዎች አላችሁ ዝም ብላችሁ የምታወሩ ምናምን ምናምን እያለች ነበረ ሀይሜ ራሷ ማለት ነው ተያቸው ተያቸው ያወሩ ነው ያለው። ብሩክም ደግሞ ማለት ነው ተያቸው ያወሩ ነው ያለው። ምክንያቱም እንዲፈለጋችሁ ማለት ትችላላችሁ፣ ግን ደግሞ ሰዎች በቃ ኖርማሊ እናንተ በቁጥጥር ስር በእኛ ስር በቃ እናንተ ዘንድ የሚመጣ እንደ ቆይ፣ ሰው እኮ ዩቱብ ብቻ አይደለም እኮ ያው ዩቱብ ስላነሳቸው ዩቱብ ብቻ እኮ አይደለም እኮ ስራቸው ሊሆን የሚችለው። ስራ እኳ አላቸው ከጀርባ የራሳቸው የሆነ ስራ ዩትዮብ እኮ አንድ ቀን ካቆመ አቆመ ነው። ስለዚህ በፊት ያነሳቸው ዩቱብ ከመምጣቱ ወይም ደግሞ ከመስራታቸው በፊት የሚሰሩት ስራ ሊኖራቸው ይችላል። ሁሉም ሰው እኮ ከጀርባ እየራሱ የሆነ ማንነትና ስራ እኳ አለው። እኛስ እንደምታውን መዳን ቤት እየተጠገረርን አይደል? እንደ ይሄን በቃ አለ አይደለ? በትርፍ ጊዜያችን ነው ልንሰራ እንትን ያለው እንጂ ማለት ነው። ያቀድ ነው በትርፍ ጊዜያችን ለመሳተፍ ነው እንጂ፣ ማንም ሰው ከካሜራ ጀርባ ሌላ ስራ አለው። ያሳደገው አለ አይደለ? እርግጠኛ የሚሆንበት ስራ እዚህ ያደረሰው ስራ አለው ማለት ነው። ይሄ በትርፍ ጊዜ የተጀመረ ነው ካለው ውጤት ከብሎ የተጀመረ ነገር እስከሆነ ማለት ነው። ስለዚህ ሁሉንም ነገር እኛ ማየት አለብን። ከዚም ደግሞ እስከ ለእሱ ድረስ ያለቀሳቸውን ሰዎች እኳላችሁ፣ ወይኔ እንዲው የእኛ ነገር እስ እንዲያው አሳሳቢ ነው የምር የሚያስለቅስ ነገር የለም። እንደገና ከዚም በመቀጠል ያም ደግሞ አልበቃ ብሎ እኔ እኮ ምን በማስመልከት እንደሆነ አላቅም ጠፍታለች የሚል ወሬ ሰምተናት ናት። ጠፍታለች በቃ የት እንደሆነች እንዲያውም ከካሜራ ጀርባ ፊዱ ከሰራይ በኋላ ጠፍታ ሄዳለች፣ ወደ ሀገሯ ማለትም ወደ ቡታጅራ፣ ወደ ቡራዩ ነው መሰለን የሲሉት የምሰማው፣ ሀገራቸውን ሄድ ጠፍታ በቃ ጠፍታለች ብሏል። ምኑ ቅጡ በቃ ምኑ ቅጡ የማይባል ወሬ እየተወራ ነበር ማለት ነው እና እሷ ራሱ ቪዲዮውን የሰራችው ራሱ ትንሽ ደበር ስለተደባበር እሱ እንዲያወራኝ ለማድረግ ያደረግኩት ነገር ነው እንጂ ምንም ተፈጥሮ አይደለም ብላ ቅድም ሰምታችኋታል አይደለ። በቃ አንዳንዴ እንኳን በነገራችን ላይ መዋሸትና ማጋነን ይለያያል። የተለያዩ ናቸው፣ ተቃራኒ ናቸው። ይህ ነው ማጋነን የሆነን ትንሽዬን ነገር በቃ የሆነ ማጋነን ነው እንጂ ውሸት ያለበት ነገር አይደለም። ማጋነን ይሄ ደግሞ ያልሆነ ውሸት ደግሞ ያልሆነ፣ ያልተደረገ፣ ያልተፈጸመ ነገር ያልተካሄደ ነገር ነው አይደለ? ስለዚህ ቢያንስ አንዳንድ ጊዜ ብዙ ሰዎች የሚሳሳቱበት ነገር አለ። ውሸት እውነት ያለ ውሸት ዋጋ ቢስ ነች የሚሉ አሉ። ግን የራሱ የሆነ መስፈርት አለው። ለምሳሌ አሁን ለማስታረቅ ውሸትን እንጠቀማለን አይደለ? ያንን ሰው ስናስታረቅ ከኔ እንዲ ነው እንዲህ ብሎሃል እንዲዝን ነው ብለን አይደለም ያንን ሰውየ ዋሽተን የምናስታረቀው።